ሰላም ሰላም ውድ አድማጮቻችን ይህ የስፖርት ነው። ውድ አድማጮቻችን የትናንትናው ጨዋታ ለማንቸስተር ዩናይትድ የተለየ ትርጉምን ሰጦ ያለፈ ለሩቤን አሞሪም ተከታታይ ጨዋታዎችን ማሸነፍ የቻሉበት ሩቤን አሞሪም አንድ ዓመት ሊሞላቸው የሚቀራቸው ሶስት ጨዋታዎች ብቻ ናቸው። በእንግሊዝ ፕሪሚየር ሊግ ታዲያ በእነዚህ ዓመታት ተከታታይ ጨዋታዎችን ማሸነፍ አልቻሉም ነበር። ያ ታሪክ ዛሬ ተለውጧል ማለት ይቻላል። ሌላኛው የሚሆነው ዩናይትዶች በ አንፊልድ ሮድ ላይ ለማሸነፍ እንግዲህ ከዚህ በፊት በጣም በሚገባ የሚታወቀው የሰር አሌክስ ፈርጉሰን ቡድን አንፊልድ ላይ ማሸነፍን የሚወድ በጊዜው ደግሞ የሊቨርፑል ደካማ ብቃትን ተከትሎ በተደጋጋሚ ጊዜ የሚያሸነፍ ቡድን ነበር። የዩርገን ክሎፕ መምጣት ተከትሎ የዩናይትድ አጣብቂኝ ውስጥ መግባትን ተከትሎ ባለፉት ዘጠኝ ዓመታት ለመጨረሻ ጊዜ ዩናይትድ አንፊልድ ላይ ሲያሸንፍ ዌይን ሩኒ ባለቀ ሰዓት ላይ ባስቆጠረው ጎል የሚታወሰው የርገን ክሎፕን ሊቨርፑል ነበር ማሸነፍ የቻሉት። ታዲያ ከዘጠኝ ዓመታት በኋላ የሩበን አሞሪም ማንቸስተር ዩናይትድ የአርነ ስሎቱ ሊቨርፑል የአምናውን ሻምፒዮና በሜዳው ማሸነፍ ችሏል። ይህ ትልቅ ድል ነው። ወደድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። በጨዋታው ላይ ስለ ሊቨርፑል ችግሮች እናወራለን፣ ስለ ዩናይትድ ጥንካሬዎች እናወራለን፣ ስለ መከላከሉ ደካማነት። ሊቨርፑል በውድድር ዓመቱ ላይ በብዙ ሁኔታ እየተፈተነ ያለ ቡድን ነው። በምን በምን ካላችሁ መከላከሉ ላይ አሁንም ችግር አለ። መከላከሉ ብቻ ግን ዛሬ የሚወቀስ አይደለም። ሙሉ የሊቨርፑል ቡድን አርኔ ስሎት ዛሬ በስብስብ ውስጥ ያደረጉት የተጫዋቾች ምርጫ ጥያቄ ውስጥ መግባት ያለበት ነው። በተለይ የቋሚ አሰላለፉ አመራረጥ ላይ በጣም በጣም የሚገርም አይነት ስህተቶችን ተሰርተዋል። እነዛን ማስተካከል ያስፈልጋል። በኔይታ ኢኪቲኬ ከፍሎሪያንት ዊርዝ ጋር አንድ ላይ መግባት አልነበረባቸውም። አይዛክ ኢኪቲኬን ይፈልጋል፣ ፍሎሪያንት ዊርዝ ደግሞ አይዛክ ኢኪቲኬን ይፈልጋል። ኢኪቲኬ ከጀርባው ደግሞ አብሮት የመጫወት የሚችለው የተሻለ ተጫዋች ሰቦዝ ላይ ነበር። ነገር ግን አንድ ተጫዋች እዚህ ጋር ማድነቅ ይጠበቅብናል። ዩናይትድን ዩናይትድ አይነት ቅርጽ እንዲይዝ ይህ ግብ ጠባቂ ሴን ላሚንስ አስገራሚ ፐርፎርማንሱን አሳይቷል። ሁለድማቻችን የየስፖርት ላይክ ሼር፣ ኮሜንት ሰብስክራይብ አድርጉ። ከዛ ውጭ ደግሞ ላይቭ ነው ኮሜንታችሁን አስቀምጡልን። ካፕ ያለማየው ያያችን ብላለች። አመሰግናለሁ። ሌላኛው ጂጂ ማንቸስተር ዩናይትድ ብለዋል እንግዲህ ያው የዩናይትድ ደጋፊዎች ናቸው። ዩናይትድ በጣም አስደሳች ነበር ትናንት ማለትም፣ ከነበሩበት ችግሮች አንፃር ዩናይትድ ባለፉት ጨዋታዎች ሁሌም የዩናይትድ ጠንካራው ብቃት ጨዋታዎችን በከፍተኛ ፍጥነት መጀመር ነው፣ እና በሚገባ ደግሞ በዛ ፍጥነት ጀምረውታል። በሁለተኛው ደቂቃ ነው ጎል ያስቆጠሩት። በአጠቃላይ ግን እስኪ ከአሰላለፉን ጀምር ስለ ዩናይትድ ስናወራ እንግዲህ፣ በጣም በብዙዎቹ አሰላለፉን ስታዩ በእኔም እይታ ምንም አዲስ ነገር የለውም በዚህ አሰላለፍ እውነት አርነ ስሎቱን ሊቨርፑል አንፊልድ ላይ ያሸንፋሉ የሚል ትልቅ ጥያቄ የሚያስነሳ ነበር። ኩኛ፣ ምቤሞ እና ማውንትን ነው ያሰለፈው። ከኋላ ደግሞ በዘንብ ማለት በአማካይ መስመሩ ላይ ብሩኖ ፈርናንዴዝ እና ካዝሜሮ አሁነው ሁሌም የምናወረው እንደ ችግር የሚነሳው ሁለቱ የአማካይ መስመሮች ነው የተሰለፉት። ከዛ ውጭ ሉክ ሾው እና ሪማጎየር ነበሩ። በግራ መስመር ላይ ዳሉት ነው የተሰለፈ እና በእኔ እይታ እነዚህን ሁኔታዎች ሳይ ሩቤን አሞሪም ላይ የሚያስወቅስ ስህተት መስሎ የነበር ነገር ግን አንዳንድ ነገሮችን ደጋግመ ስሰራቸው የጨዋታ ውህደት ይመጣልና የተሻለ ውህደትን ያመጡ መስሎኛል። በጣም ጥሩ ፐርፎርማንስ በተለይ ያየሁት ብራያን ምቤሞ፣ ለዩናይትድ ከፈረመ ቀን ጀምሮ ብራያን ምቤሞ ምንድን ነው ቡድኑን ከፍ አድርጎታል። በኢሊት ሌቭል ነው የሚጫወተው። ፓስ የሚያደርግበት ብቃት፣ የሚሮጣቸው ሩጫዎች ለተቃራኒ ቡድን በጣም አስቸጋሪ ናቸው። ብሪያን ሚንቦሞ እና እንዲሁም ደግሞ በቀኝ መስመር ላይ ሪስክ ወስደው አማድ ያሉን አሰልፈዋል። ትልቅ ቡድን ላይ በሁለት አጥቂ ማጥቃት። በቃ ሩበን አሞሪም በጨዋታው ላይ ባለፉት ጨዋታዎች ላይ ሲወቅሱ የነበሩበት ሪስክ አይወስዱም የሚል ነበር። ታዲያ ይህንን ሪስክ ወስደው የቀኝ መስመሩ ላይ አማድን ማስገባታቸው በፍጥነት ነው ለጡ ያመጣው ዩናይትድ ተደጋጋሚ ድሎችን እንዲያገኝ ያገዘው ይህ የቀኝ መስመር ነው። አማድ እና እንዲሁም ደግሞ ብራያን ምቦሞ በሚገባ መናበብ የሚችሉ ነበሩ። አማድ በተለይ በመከላከሉ ረገድ መጨረሻ ቢጫ ካርድ እስከሚሄድ ድረስ በጣም ጥሩ ጥረቶችን አድርጓል። ኮዲ ጋክፖን ለማቆም በሊቨርፑል በኩል ቋሚ አሰላለፉን ስታዩ የተገምተው ነው የተሰለፉት። ምንም ጥያቄ የለውም። ኮነር ብራድሊ ገብቷል። በአማካኝ መስመሩ ላይ ሰቦዝ ላይ ነው። ፍሎሪያን ቨርትዝ አልገባም። ጥሩ የሚባል አሰላለፋቸው ነው። ነገር ግን በእግር ኳስ ታክቲካዊ ሂደት ሊቨርፑል ባለፉት ጨዋታዎች ላይ ፌል ያደረገበትን አሰላለፍ ይዘው መግባታቸው ትልቁ ችግር ነው ብዬ አስባለሁ። ያ ምንድን ነው የሊቨርፑል ሶስቱ የአማካይ መስመር ተጫዋቾች እድል መፍጠር የሚችሉ ተጫዋቾች አይደሉም። ሰቦዝ ላይ ማካሊስተር እና ግራቨንበርግን አስፈልፈ ለኢዛክ ማን እድል ይፍጠር? ትልቁ ችግር እዛ ገ ላይ ያለው ይመስለኛል። ሳላ ጋክፖ፣ ኢዛክ ኢዛክ አንድ እድል ነው የፈጠሩ። ለምሳሌ ማንቸስተር ሲቲ ኤርሊንግ ብሮት ሃላንድ በሳምንቱ መጨረሻ ጎሎችን ሲያስቆጥር ከአምስት እድል ነው ሁለት ጎሎችን ያስቆጠረው። ስለዚህ እድሎችን በተደጋጋሚ የሚፈጠር አስር ቁጥር ይፈልጋል። ስለዚህ ፍሎሪያንት ዌርዝ መኖር ነበርበት፣ ያለበዛ ደግሞ ኢኬቲኬን ማስገባት። ኢኬቲኬ ወደ አስር ቁጥር ስለሚመጣ ሳላና ጋክፖን በማጫወት በዚህ አሰላለፍ ላይ ውጤታማ ይሆን ነበር። ሌላኛው ኮነር ብራድሊና ሳላ ኮነር ብራድሊና ሳላ የማይሆን ጥምረት ነው። ለምን ካላችሁኝ ሁለቱም ኮነር ብራ አንደኛ ኢንዋርድ የሚያደርግ ነው፣ ማለት ኦቨርላፕ የሚያደርግ ፉልባክ አይደለም ስለዚህ እዚህ ላይ ትልቅ ውሳኔ መወሰን ነበረባቸው እና ኮነር ብራድሊም ወይም ጁሊያን ፍሪምፖንግ ሰቦዝ ላይም ሲገባ ኢንዋርድ የሚያደርግ ነው። ለሳላ በጣም ምቹ አርኖልድ ከዚህ በፊት የሚያደርግለት አንደርላፕ ያደርግለታል። ማለትም ተደርቦ በመስመሮች የሚሮጥ ፉልባክ ይሆንለታል። ያን አንዱ አማራጭ ነበር። ያንን አዳደረጉም። ሳላም ሳላ ያለፉት ዓመታቶች ሳላህን እያየን አይደለንም። ሌላ መነሳት የሚጠበቅበት ነጥብ እሱ ነው። በአጠቃላይ ጨዋታው ከጀመረ በኋላ ግን የዩናይትድ ጎሎችን ተከትሎ ዩናይትድ የመጀመሪያውን ሰላሳ ደቂቃ በጣም በሚገባ ሁኔታ ከፍተኛ የሆነ ብልጫ ወስዶ ነበር። ከፍተኛ የሆነ ከሊቨርፑል አንጻር ሊቨርፑል በሁለተኛው አጋማሽ የተሻለ ተሻለ ብልጫን መውሰድ ችሏል። ዩናይትድ ዘንድሮ በጣም የሚደረግበት ጨዋታዎችን የሚጀምርበት መንገድ ነው። ባለፉት ከአርሰናሉን ጨዋታ ጀምሮ እስካሁኑ ድረስ እስከ ስምንቱን ጨዋታ ሲያደርግ ዩናይትድ በማጥቃቱ ረገድ በጣም ውጤታማ ነው። ውጤታማ ነው ማለት ጎሎችን ያስቆጥራል ሳይሆን ጨዋታዎችን በሚገባ ይጀምራሉ። አስገራሚ የሆነ ጎል ያስቆጠሩ ያስቆጠሩት በፍጥነት ነው ያስቆጠሩት። በተለይ ቫንዳይክን በፍጥነት ኳሱን ከተሻማ በኋላ በፍጥነት ሄዶ ቦታው ላይ ደርሶ ጎሉን ያስቆጠረበት መንገድ ብሪያሚን በሞ በጣም አስገራሚ ፌርማ እንደሆነ በጣም የሚያሳይ ነው። እዚህ ጋር ታዲያ ሌላ መነሳት የሚጠበቅበት ሁኔታ ሊቨርፑል ብዙ ድሎችን አጋጥሟቸዋል። የጋክፖ ሶስት ጊዜ ፖል የመለሰበት በተለይ ደግሞ የግብ ጠባቂው የሴን ለሚስ ጉዳይ ምን ያክል ዩናይትድን እንዳረጋጋው በጣም የተረጋጋ ነው። አንዳንድ ስህተቶችን ልትሉ ትችላላችሁ፣ ነገር ግን ሁለተኛው የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታው ሆኖ ሲሰለፍ ነው። ስለዚህ ይህ ተጫዋች አስደናቂ ነው ማለት የሚቻል ነው። ምክንያቱም በዚህ እድሜው በዚህ ፐርፎርማንስ የሚቀጥል ከሆነ በጣም አስገራሚ ነው። በሀገራቸው አራ ወዳድማቻችን ይህ ኮርቷ በጣም ሲደም ነው የሚታይ ነበር። በሴን ላሚንስ ብቃት ምንድነው ተረጋግቶ በተለይ ሰውነቱ ማግዘፍ ይችልበታል ሳላ ወደ ላይ ልናከው ማለት ነው። በሚገባ ሽፋን ሰጥቷል። ያ በጣም የሚደነቅ ነበር። ከዛ ውጭ ዩናይትድ በአእምሮው ረገድ በጣም ዝግጁ ነበሩ እና በጣም የሚያስገር ደግሞ ዩናይትድ በመልሶ ማጥቃት በመጣ ቁጥር ሊቨርፑል ክፍት ነበር። ይህንን ደግሞ ዛሬ አይደለም ባለፉት ጨዋታዎች ላይ በግልጽ አሳይተዋል። ያንን በጣም መሸፈር የሚጠበቅባቸው ናቸው። በጣም ጥሩ ብቃት ግን ከዩናይትድ በመልሶ ማጥቃቱ ረገድ በጣም ውጤታማ ነበሩ። ዩናይትድ አምስት ሶስት ሁለት የሚመስላቸው ነው በግልጽ ታክቲኩን ሊጠቀም የፈለገው ያ ማለት ወይም ሶስት አራት ሶስት አምስት ሁለት ማለት ይቻላል። በጥሩ ፐርፎርማንስ የተሰጣቸውን ቅርጽ ሜዳ ላይ ተግብረውታል። እዚህ ጋር ታዲያ መነፋት የሚጠበቅባቸው ነጥቦች አሉ። በዩናይትድ በኩሉ ደርማቻችን ዩናይትድ እንግዲህ ተከታታይ ድሮን ነው ማስመዝገብ የቻለው በጣም በሚገርም ሁኔታ ከሊቨርፑል በሁለት ነጥብ ዝቅ ብሏል። የአምና ሻምፒዮን አንጻር ሩበን አሞሪም ይህንን ቡድን በአውሮፓ መድረክ ላይ በኤሮፓ ላይ ግን በቻምፒዮንስ ሊግ በተለይ በቻምፒዮንስ ሊግ ገና ስኳዱ ማጠናከል ስለሚጠበቅ ኢሮፓ ሊግ ከገባ ዩናይትድ በንይታ በዘንድሮ ድድር አመት በጥሩ ብቃት በሳምንት አንድ ጨዋታ እየተጫወተ ከዛ ከኢሮፓ ሊግ ቻምፒዮንስ ሊግ የሚገባ ይሆናል በአንድ ቻምፒዮንስ ሊግ የሚገባ ከሆነ ስኳድ መስራት ላይ ዩናይትድ ይቸገራል ና እዛ ላይ ውሳኔ ያስፈልጋል ነገር ግን ከተገኘ የአውሮፓ ቻምፒዮንስ ሊግንም የሚንቁ አይደሉም ብዬ አስባለሁ ታዲያ እነዚህን ሁኔታዎች ስናይ ይህ የአሞሪም ቡድን ከፊታቸው ያሉትን እነዚህን ይህንን ሙመንተም ማስቀጠል ያስፈልጋል ውጤታማነቱ ማስቀጠል ያስፈልጋል። ውጤታማነቱ ታዲያ ለማስቀጠል አንዳንድ ነገሮች መነሳት የሚጠበቅባቸው ይመስለኛል። አሁንም ሽፋኖች ያስፈልጋሉ፣ በተለይ የአማካይ መስመሩ ላይ ዛሬ ጥሩ የሰሩት ብሩኖ ፈርናንዴዝን በኮቢሜኖ ቀይረዋል። ሪትሙ ጋርቴ በካዝሜሮ ጥሩ፣ ቶሎ ቶሎ የሆኑ ውሳኔዎችን በተለይ ቢጫ ካርድ ያዩ ተጫዋቾች ፈጠንፈጠን ያሉ ውሳኔዎችን ወስኗል። ያ ደግሞ ውጤታማ አድርጓቸዋል። በተለይ ሁለቱን ተጫዋቾች ፈጠን ያለ ውሳኔዎችን መወሰናቸው ካዝሜሮ እና በጥሩ ሁኔታ ቢሆን አማድን ማውጣታቸው ዲያጎ ዳሎት በቀይ መስመር ከገባ በኋላ ጥሩ ፐርፎርም አድርጓል። ጎሉ ከተቆጠረ በኋላ በዩናይትድ ቤት በጣም ለውጦችን ለማምጣት የሞከሩበት አቅም በጣም ጥሩ ነበር። በተለይ ደግሞ ሁሌም ከቆመ ኳስ ላይ በጣም ጀግና ሆኖ የሚታየው አሁን ደግሞ ኮንትራት ይሰጠው አይሰጠው በሚል ጭቅጭቅ ውስጥ የሚገኘው አስደናቂው ተጫዋች በሁኔታዎች ሁሉ ጥሩ ፐርፎርም ለማድረግ የሚሞክረው መውደቅንም መነሳትን የሚያየው ሃሪ ማጉዌር መነሳት ይጠበቅበታል። አንፊልድ ላይ በሌስተር ሲቲ ተጫዋችነቱ ነበር ለመጨረሻ ጊዜ ጎል ያስቆጠሩ። አሁን ጎል አስቆጥሯል። አስገራሚ ጎል፣ ክሊር ሄደር ነው። በሚገባ ነው ማስቆጠር የቻለው ብርኖ ፈርናንዲዝ እዚህ ጋር መመስገን ይጠበቅበታል። ብሩኖ የሳታቸው ኳሶች አሉ በጨዋታው ላይ ነገር ግን ይህ ደግሞ በጣም ወሳኝ የሆነ ኳስ ነው ማስቆጠር የቻለው ጉዳድማቻችን፣ ኮሜንታችሁን እያየው ነው። ሉል ምስጋናው ጉድ ሞርኒንግ ብሎናል። እንግዲህ ሰላም አደራችሁ ብዬ መጀመር ነበረብኝ መሰለኝ እና ታዲያ ዩናይትድ እዚህ ጋር አብሮ መነሳት የሚጠበቅበት ለመከላከሉ ሽፋን የሰጡበት መንገድ ጥሩ የሚባል ነው። ማቲያስ ደሊት በጣም ጥሩ ፐርፎርማንስ፣ ምክንያቱም በውድድር ዓመቱ ላይ ሁሌም አስገራሚ ተጫዋች ነው፣ ለዩናይትድ ከፈረመበት ጊዜ አንስቶ። ማቲያስ ደሊት እና ሌላኛው መነሳት የሚጠበቅበት ናስር ማዝራዊ፣ ሁሌም ወጥ ፐርፎርማንስ የሚያሳዩ ነበሩ። ሌላኛው መነሳት በሁለቱም ቡድኖች በኩል መነሳት የሚጠበቅበት ነጥብ ብዬ የማስበው እንደ ቡድን ዩናይትድ በእንግሊዝ ፕሪሚየር ሊግ አንዳቻ ያደረገ ቡድን ጎል መልሶ የማስቆጠር እድሉ ሰፊ ነው። ያንን የመቀልበስ የሳይኮሎጂካል ምሮ የምሮ ዝግጁነታቸው በጣም የሚነሳ ነው። ይህ ማለት ደግሞ ሊቨርፑልን በሳይኮሎጂካል ወይም ደግሞ በአጠቃላይ በነበራቸው ተነሳሽነት ረገድ በጣም ጥያቄ ውስጥ የሚገባ ነው። ለሊቨርፑል ይህ ሽንፈት በጣም ትልቅ ምልከታዎች ያሉት ነው። እስካሁን ድረስ ከሆነ ሁሉ ለምን ካላች አንደኛ ሶስት የፕሪሚየር ሊግ ተከታታይ ሽንፈቶችን ነው የገጠመው ይህ በጣም የሚያስቸግር ነው ለሊቨርፑል ካለፉት ሁኔታዎች አንጻር ምክንያቱም እንግዲህ በቡድን ሂደቶች ውስጥ ቡድኖችን ስሰራ አርነስሎት አምና በእኔ እይታ በክሎፕ የተሸፈኑ ባህርያቶች ነበሯቸው ወይም ደግሞ ሀይቲንጋን ማንሳት የምንችል ይመስለኛል ሃይቲንጋ አሁን በአያክስ እያሰለጠነ የሚገኘው ማለት ነው ለአርነ ስሎት የተለያዩ የተለዩ ነገሮችን ሲያደርግ ነበር። አምና ምንም ተጫዋች ሲያስፈርሙ ይህንን ያደረጉ። ዘንድሮ የኢጎ ጉዳይ አለ። አሁንም ዛሬ በቤንች ነገር ዩናይትድ ብዙ ተጫዋቾችን የሚያስፈርም ቡድን ቢሆንም በቤንች ነገር ስታዩ ግን ዘጠና ሚሊዮን ዩሮ እና መቶ አስራ አምስት ሚሊዮን መቶ ሰላሳ ሚሊዮን ዩሮ የወጣበት ወይ ሁለት መቶ አስር ሚሊዮን ዩሮ ሁለት ተጫዋቾች በሊቨርፑል ቤንች ላይ ነበሩ ይህ ሊቨርፑል ላይ ከባድ የሆነ ጫና ፈጥሯል። አሌክሳንደር ይዛክን ታያላችሁ 126 ሚሊዮን ፓውንድ የወጣበት ነው። ስለዚህ እነዚህን ሁኔታዎች ሊቨርፑል በአርነ ስሎት ስር ለውጦችን ማምጣት እየተቸገረ ይመስለኛል። ያም አንደኛ የኢጎ ጉዳይ አለ። ሳላህ መዋሃድ አልቻሉም። ከዚህ በፊት የነበረው የእርገን ክሎፕ ቡድን በጣም የተዋሃደ፣ የእርገን ክሎፕ ደግሞ የሚደነቁበት የቡድን ስራው ላይ የሰሩ ነበሩ። አሁን ግን እንደ ስብስብ የአምናውን ድል ተከትሎ ሪያን ግራቨንበርግ ማጥቃት እንዲፈልግ ድል ይሰጡታል። ነገር ግን ግራቨንበርግ ለምን ያንን ስድስት ቁጥር ቦታ እንደሚለቅና የሊቨርፑል መልሶ ማጥቃት ባዶ ክፍት እንዲሆን ለምን እንደሚፈቅድላቸው ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነው። አሁንም በዚህ ቦታ ላይ ሚሎስ ኬርኬዝ የግራ መስመሩን በሚገባ እየመራ ነው። ነገር ግን ሮበርት ሰንን የሚናፍቅ ነው። የሮበርት ሰን ምርጥ ብቃቶች በተለይ ማዕዘን ሲወጡ ሮበርት ሰን በጣም የተሻለ ተጫዋች ነው። ሮበርት ሰን በብዙ ነገሮች በጥራት ያለው ተጫዋች ነው። ሁለቱም ፎልባክ ባንዴ ማጣት ልክ አልነበረም ብዬ አስባሉ። ሮበርት ሰንን በአንዳንድ ጨዋታዎች ላይ ማሰለፍ ያለበት ይመስለኛል። ነገር ግን አሁንም በማተረዱት መልኩ ሮበርት ሰንን ቤንች ላይ ማድረጋቸው ምንም እንኳን አሁን የሊቨርፑል ጨዋታ ላይ ባለቀ ደቂቃ ማለትም ፋውል ተሰርቶበት ነው እንጂ ስቴፋዩ ላይ ያስቆጠረው ጎል ሲመለስ ስህተቶች እንደሰራ የሚታወቅ ነው። ነገር ግን ኬርኬዝ ደግሞ የራሱ የሆነ ጥሩ ብቃት አለው የራሱ የሆነ ደካማ ብቃት እንዳሉ መረሳት የለበትም። ሌላኛው መነሳት የሚጠበቅበት ነጥብ በሊቨርፑል በኩል ፍሬምፖንግን ለምን እድል አይሰጡትም አንዱ ሌላኛው መነሳት የሚጠበቅበት ነው ብዬ አስባለሁ። ከጉዳት መመለሱ ታዲያ ሊቨርፑል የቅያሪዎቹ ነገር በጣም ቅያሪዎችን ያደረገበት መንገድ ሊቨርፑል ሁሉም ነገር ሪስክ ያደረገ ቅያሪን ያደረገው በአማካይ መስመሩ ላይ በሚገርም ሁኔታ ከርቲስ ጆንስ ነው ተቀይሮ ገብቶ፣ በእኔ እይታ በሊቨርፑል ከሁሉም ተጫዋች በላይ ከርቲስ ጆንስ የተሻለ ሽፋኖችን የዩናይትድ የሊቨርፑልን ሪትም ለማምጣት የተሻለ ጥሯል። ኮናቴም የሆነ ያክል የተሻለ ነበር፣ ምርጡ ኮናቴም ግን አላየንም ብዬ አስባለሁ። ቫንዳይክ ችግሮች እንዳሉ አሁን አሁን እየታየ የመጣ ይመስለኛል። ስፔሶችን ክፍት ትቶ ይሄዳል። ፍጥነቱ የበፊቱ ፍጥነቱ ከቫን ዳይክ ጋር አብሮ እንደሌለም የሚታይ ነው የሚሆነው ከሰዎች እንግዲህ በሊቨርፑል ቤት ቅድም ያነሳውት አንድ ነጥብ ኢጎዎችን ወይም ደግሞ የተጫዋቾችን የማደግ ፍላጎት እንዴት ማቆም ይቻላል የሚል ነው። እንግዲህ ያ ማለት ማለት ነው አይዛክ እና ኢኪቲኬን አንድ ላይ እንዴት ነው ማጫወት ወይም ደግሞ ሁለቱም ሊደሰቱበት የሚችሉትን ሊቨርፑል እንዴት መፍጠር ይቻላል ነው። ምክንያቱም ከዚህ በፊት ሃላንድ እና አልቫሬዝ እንኳን አልቫሬዝ እንግዲህ በመስመር መጫወት ቢችልም ዛሬ ሁ ኢኪቲኬ ገባ ኳሶችን ማቃብለው አብሮ መጫወት ሲችል ሹቶችን ሲያደርግ ይታያል። የተለየ አምቢሽስ ይሆናሉ ቋሚ በሚቀጥለው ጨዋታ ለመሆን እና ያ ትንሽ አስቸጋሪ ነው። ከዚህ በፊት በሊቨርፑል ቡድን ውስጥ የነበሩት የፉክክር መንፈስ ታያላችሁ እንጂ የተሻለ የሆነ ነገር ለማድረግ ወይም ደግሞ ኢጎ ያለባቸው ኢጎ እንግዲህ በአማርኛ ትንሽ አስቸጋሪ ከፍተኛ የሆነ ራሳቸውን ብቻ የሚወዱ ተጫዋቾች የምትሏቸው አይነት አልነበሩም። ሊቨርፑል ዲያዝ ነበረው፣ በጣም ዲዛስተር ማምጣት የሚችል በሚገባ ድሪብል አድርገው ተጫዋቾችን አልፎ ጎል ማስቆጠር የሚችል ሊቨርፑል ኑኔዝ ነበረው። ኑኔዝ ያን ሁሉ እየሆነ ቤንች እየሆነ እንኳን ምንም አይነት መጥፎ ነገሮችን ወይም በየተሰጡ ደቂቃ እያንዳንዱ ሁኔታ ውስጥ መፋለም የሚፈልግ ነበር። ጥራስ የሚያደርግበት መንገድ በጣም አስገራሚ ነበር። እንግዲህ ዲያጎ ጆታ በሚያሳዝን ሁኔታ እንግዲህ ማረፉን ተከትሉ የዲያጎ ጆታ ቦታ ራሱ ጆታ ከተቀያሪ ወንበር ብዙ ጨዋታዎችን ሊቨርፑል እንዲያሸንፉ ብዙ አደለም በጣም እነዚህ ተጫዋቾች ወሳኝ የነበሩ ናቸው። በአንዴ ተመሳሳይ ሁለት አጥቂዎችን በአንድ ቦታ ላይ በከፍተኛ ገንዘብ ማስፈረም ትልቅ ጥያቄ ነው። በእኔ እይታ አንድ አመት የሁለት ዓመት በኋላ አንዱ ተጫዋች ሁለቱ ሁለት ንጉሶች በአንድ ሀገር አይኖሩም እንደሚባሉ አንዱ የሚያልቀቅ ያለበት ይመስለኛል። ሌላኛው አርነስሎት ላይ የሚነሳው ለምንድነው ኬዛን የመሰለፍ እድል ለመስጠት ብዙ የሚቆዩት ለምን ኬዛን ለማሰለፍ ወደ ጨዋታው ለማምጣት ፍላጎት የላቸውም የሚል ነው በጣም ትልቅ ስህተት ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። ነገር ግን በሚቀጥሉት ጨዋታዎች የግድ እንደ ቡድን ውሳኔዎችን ወስነው ማሰለፍ ግድ የሚላቸው ይመስለኛል። ኬዛን ያው የጉዳት ችግር እንዳለበት ነገር ግን እድሎችን ለመፍጠር ሞክሯል። ዩናይትድም እዚህ ጋር መነሳት የሚጠበቅባቸው የሊቨርፑልን ቅያሬዎች በሙሉ አብዞር አድርገውታል። ከዛውጭ በዩናይትድ በታክቲክ ነገር በጣም የተሳካ የሆነው ምንድን ነው ካላችሁኝ፣ በዚህኛው ጨዋታ ብሩኖ ፈርናንዴዝና ካዝሜሮ ምንም እንኳን ባለፉት ጨዋታዎች ሁለቱ የአማካይ መስመር ተጫዋቾች የዩናይትድን የአማካይ መስመር ሶስት አራት ሶስቱን መምራት እንደማይችሉ ብናወራም ይህ ጨዋታ ግን ብሩኖ ፈርናንዴዝ እና ካዝሜሮ ስፔሶቻቸው፣ በሁለቱ ተጫዋቾች መካከል የነበረው ክፍተት በጣም ጠባብ ነበር። ዩናይትድ በመልሶ ማጥቃት ተጋላጭ አልነበረም። የሆነ ያክል ኳሶችን ተጋላጭ እንደነበሩ ደግሞ በግልጽ የሚታይ ነው። ነገር ግን በጣም የተሻለ ነበር ካለፉት ጨዋታዎች አንጻር ማለት ጠቅልላ አድርገን ስናየው ያ አንድ ለውጥ እንዲያመጡ ያደረጋቸው ነው ብዬ አስባለሁ። ወደ አድማቻችን የእናንተን አስተያየቶች እያየሁ ነው። ደረጀ እንግዲህ ማንቸስተር ዩናይትድ ግሬት ግሬት ማንቸስተር ዩናይትድ የሚል አስተያየት ሰጥቷል። እና በአጠቃላይ የዩናይትድ የቀጣይ ጨዋታዎች የቀጣይ ሂደቶች ውስጥ ይህ ጨዋታ ትልቅ ትርጉም ይሰጧል። ለዩናይትድ ደጋፊዎች እንደዚህ አይነት ደስታዎችን ካገኙ አንድ ዓመት ወልሞ ስታልፈዋል እና በጣም አስደሳች ነጥብ ነው ብዬ አስባለሁ። ታዲያ ይህ ስብስብ የዩናይትድ ስብስብ ማለት ነው፣ አሁንም በየሳምንቱ አንድ ጨዋታዎችን እያደረገ ቅንጅቶችን መፍጠር የሚጠበቅበት ነው የሚሆነው። ቅንጅቶችን ሲባል አሁንም ቤንጃሚን ሴስኮ ተቀይሮ ገብቶ ስፔሶችን ሲፈልግ ይታያል። ሴስኮ የፊትነስ ጉዳይ ቢኖርበት፣ በፕሬሲንግ ረገድ የተሻለ ብቃት ላይ አይገኙም ዩናይትድ። በመለሶ ማጥቃት በጨዋታው ላይ መቆየት መቻል ነበረበት። መቆየት መቻል ነበረበት ሲባል እንዴት ነው እድሎችን መፍጠር ብቻ ሳይሆን እንደ ስብስብ እድሎችን ደግሞ ሁሌም በጨዋታ ውስጥ ሙሉ ዘጠና ደቂቃ አክቲቭ መሆኑ ይጠበቅበት ነበር። የሩቢን አሞሪምን ደስታ አይታችሁ ምን ያክል ዩናይትድ ደስተኛ በጨዋታው እንደነበሩ ማየት የሚቻል ይመስለኛል። በአጠቃላይ ግን እግር ኳስ በቡድንህን የምትሰራው በማሸነፍ ውስጥ ነው። የምትሸነፍ ከሆነ የምትሰራው እያንዳንዱ ደካማ ጎን በእንግሊዝ ሚዲያ ውስጥ እየወጣብህ መነጋገሪያ የሚሆን ነው። ያ ትንሽ አስቸጋሪ የሚሆን ይመስለኛል። ከዛ ውጭ እንግዲህ ይሄ የአንድ መወያያ ርዕሱ ነው። በእንግሊዝ ሚዲያዎቹ ላይ ያየሁት የማካሌስተር ላይ ፋውል የተሰራው እና ፋውሉ መቆም ነበረበት የለበትም ሄድ ኢንጁሪ ሲሆን የሚል ነው። ነገር ግን ሀምሳ ሀምሳ ኳስ ነው የነበረው። ስለዚህ አንዱ አንዱ ማለትም ሚንቦሞ ተጋጭ ሚንቦሞ ከዚህ ግጭት ተነስቶ ነው እንግዲህ ጎሉን ማስቆጠር የቻለው የሚደነቅ ሁኔታ ነው ብዬ አስባለሁ። ከዛ ውጭ ማቲያስ ኩኛ ሪትሙን ማምጣት የሚያስፈልገው ይመስለኛል። አሁንም በአጥቂ መስመር ላይ ሲሰለፍ በጥሩ ሂደቶች መነሳት የሚጠበቅበት ነጥቦች እንዳሉ ሁሉ ግን የላሚንስ ረጃጅም ኳሶች ትክክለኛው ፖዚሽናቸው ላይ ሲደርሱ አልነበሩም። ያንን ማሻሻል የሚያስፈልግ ነው ብዬ አስባለሁ። ከዛ ውጭ እንግዲህ ኮዲ ጋክፖ በጨዋታዎች ላይ የሞከራቸው እድሎች አሁንም የሆነ ነገር ለመሞከር ይጥራል። ሳላ ግን አሁንም ቡድኑ ላይ ትንሽ ይቀራል የሳላ ሪትም አሁንም ገና ይቀረዋል። በሊቨርፑል በኩል መነሳት የሚጠበቅበት አንድ ያላነሳ ነው ነጥብ እሱ ነው ሞሐመድ ሳላ። እድሜውን ጨምሮ መጥቷል ፍጥነቱ፣ ፕረሲንጉን ልትሉ ትችላላችሁ፣ አጨራረሱ ልትሉ ትችላላችሁ። ነገር ግን ሳላ በጨዋታ ውስጥ እንዲጎላ ፍሪምፖንግ የተለየ ሚና ይኖረው ነበር ማለት ወይም ኦቨርላፕ የሚያደርግ የመስመር ተጫዋች ለምንድን የተሻለ መስመሩን ኮሪደሩን የሚሮጥል ካገኘ አንተ ኢንቨርትል ማድረግ ትችላለ፣ ወደ አጥቂም መግባት የሚችልበት እድላለ ከአሌክሳንደር ይዛጋ ተመሳሳይ ቦታ ላይ ይገናኛሉ ሰቦዝ ላይ ማን ፓስ አድርጎት አድርጎ እዛ ጋር ይድረስ ኳሱ ነው አርኖልድ ከጀርባ የለም ይህ ለአሳሳቢ የሆነው ችግር ነው ብዬ አስባለሁ ለሳላ ሳላ ታዲያ በጨዋታዎች ላይ ሁሌም እንደምንለው ሳላ ወደ ምርጥ ብቃቱ በፍጥነት የመመለስ እድል አለው ብዬ አስባለሁ አሌክሳንደር ይዛክ እዚህ ጋር አብሮ መነሳት የሚጠበቅበት ነው ከሳላ ጋር እንዴት መዋሃድ ይችላሉ እንዴት እድሎች መፈጠር ይችላሉ አርነስሎት የቤት ስራቸው ይህን የሚሆነው ነገር ግን ጥሩ የሆኑ ጅማሬዎችን አላደረጉም በአጠቃላይ ሊቨርፑሎች እንግዲህ በተከታታይ አምስት ጨዋታዎችን ካሸነፉ በኋላ ተከታታይ ሶስት ሽንፈቶች አስተናግደዋል በጣም አስቸጋሪ ነው ለመቀበል ራሱ ምክንያቱም ባለፈው ዓመት ሻምፒዮና ለነበረ ያስፈረሙባቸው የዋጋ ልዩነቶች በጣም አስቸጋሪ አድርገውባቸዋል ያው አንዳንዴ እንግዲህ እንደሚባለው ክራይሲስ ውስጥ ነው ያሉት የሚያስብል ነው ነገር ግን እግር ኳስ ደግሞ አንዳንዴ ከነዚህ ሁኔታዎች ውስጥ መውጣት የሚያስችል መንገዶች አሉት። አንደኛው ቀጣይ እንግዲህ ከሜዳቸው ውጭ ፍራንክፈርት ነው የሚገጥሙት ኢንትራ ፍራንክፈርት በአውሮፓ ቻምፒዮንስ ሊግ ማለት ነው። ጥሩ ጨዋታ ይሆናል ብዬ አስባለሁ። ከዛ በኋላ ብሬንፎርድ ነው ከሜዳቸው ውጭ የሚገጥሙት፣ ወደ ጂቴክ ስታዲየም ያቀናሉ። ጠንካራ ፉክክር የሚደረግበት ይሆናል። ፍራንክፈርት ከሜዳ ውጭ ጠንካራ ከሚባሉ ቡድኖች ውስጥ አንዱ ነው። ነገር ግን ለማሸነፍ ጥርቶች የሚያስፈልግ ነው የሚሆነው ። ማንቸስተር ዩናይትድ በቀጣይ ብራይተንን ነው የሚገጥመው ። ብራይተን ትንሽ ጠንካራ ያለ ቡድን ነው ነገር ግን በሜዳው ነው። ስለዚህ ብራይተን ኒውካስትል ማሸነፋቸው በዚህ ሳምንት አይተናል። ስለዚህ እነዚህ ሂደቶች ዩናይትድን እንዲሁም ሆነ ሆነ በሊቨርፑልን በኩል ይህ ጨዋታ ትልቅ ትርጉም የሚሰጠው ነው። በአጠቃላይ ደድማቻችን የእናንተን አስተያየቶች እያየው ነው። ካፒ ኦኬ፣ እናመሰግናለን ውደድማቻችን ከሁለቱም ተጫዋቾች ደግሞ ከሁለቱም ቡድኖች ቤስት ወይም ደግሞ ምርጥ ፐርፎርማንስ ያሳዩትን በመምረጥ የፕሮግራሙን ማጠናቀቅ ይሆናል። መነሳት የሚጠበቅባቸው እንግዲህ ከሁለቱም ቡድኖች ረገድ በጣም በጥሩ ፐርፎርማንስ ብዬ የማስበው በጣም በጥሩ ሂደት ማለት ነው። አንደኛ ከማንችስተር ዩናይትድ በኩል በጣም ጥሩ ብቃት ያሳዩ ተጫዋቾች ብዬ በጨዋታው ላይ ያየሁት አንደኛ ብሪያን ምቡሞ ነው። በየሄደበት ቦታዎችን የሚሸፍንበት ጎሎችን የሚያስቆጥርበት መንገድ፣ ሩጫዎቹ ለተቃራኒ ቡድን አስቸጋሪ ናቸው። ከተከላካይ ጀርባ የሚሮጥበት መንገድ አንድ ያነሰው ቁመት ብቻ ነበር ሲፎካከር ማለት ነው ከቨርጅል ቫንዳይክ ጋር። ቨርጅል ቫንዳይክን በሚገባ መረበሽ ችሎ ነበር ማለት ይቻላል። ያጥሩ ፐርፎርማንስ ነው ብዬ አስባለሁ። ሌላኛው በዩናይትድ በኩል መነሳት የሚጠበቅበት ከጎሉ ጋር ሃሪ ማጓየር ነው ጥሩ ሽፋኖችን አስቆጥረዋል። ጎሉ በሚቆጠርበት ጊዜ ራሱ ዩናይትድ ላይ ኦፍሳይድ ያስደረገው የ በሚያሳዝ ሁኔታ ዶርጉ ታክል ስለወረደ እንጂ ኦፍሳይድ የመሆን እድሉ ነበረው። ስለዚህ የዩናይትድ የተከላካይ መስመር በጨዋታው ምርጥ ነበር። አማድ በጣም ምርጥ ነበር። በጨዋታው ላይ ሶስቱ ተጫዋቾች የተሻለ ጥሩ ፐርፎርማንስን አሳይተዋል። ብሩኖ ካዝሜሮ፣ ሁለተኛ መለስ ያሉ ተጫዋቾች የምንላቸው ሆኖ መነሳት የሚጠበቅባቸው ነው የሚሆኑት። ማቲያስ ዴሊት እንደውል ጊዜውም አሁንም አቨሬጅ የሆነ ጥሩ ብቃትም አሳይቷል። በሊቨርፑል በኩል እንግዲህ መነሳት የሚጠበቅበት ተቀይሮ ከገቡት ከርቲስ ጆንስን አንስቻለሁ በአማካይ መስመሩ ላይ ጥሩ የሆነ ፐርፎርማንስ አሳይተዋል። ከተከላካይ መስመሩ አሁንም ኮናቴ የተሻለ ነበር እንጂ ቫን ዳይክ ስህተቶችን ሲሰራ ይታይ ነበር። ስፔሶችን ይተው ነበር። ለመጀመሪያው ጎልም እንግዲህ ሚም በሞ ከኋላው ተነስቶ በፍጥነት ሲበልጠው ያንን ሽፋን መስጠት ይጠበቅበት ነበር ብዬ አስባለሁ። ስለዚህ በሊቨርፑል በኩል ያን ያክል የተለየ ብቃትን ያየውበት ተጫዋች እንግዲህ፣ በጨዋታው ላይ ኮዲጋክፖ የተሻለ ጎሉን ማስቆጠሩ ብቻ ሳይሆን ፖሎችን የመለሰበት እያንዳንዱ ሙከራዎቹ አስፈሪ ነበሩ እና የተሻለም ጥረት አድርገው ነበር። በሊቨርፑል በኩል ግን ደካማ ሁለት ነጥቦችን አላነሳውም። አንደኛው የኮዲጋክፖ ለምንድነው ማዕዘኖችን የሚያወጣው? ማለት ቀለል ያሉ ስህተቶች ቢሆኑ ኮዲጋክፖ በሊቨርፑል ቤት ውስጥ ካሉ ረጃጅም ተጫዋቾች ውስጥ አንዱ ነው። ስለዚህ የተሻለ በአየር ላይ ኳሶችን መግጨት የሚችል ተጫዋች ነው እና ኮዲ ጋክፖን እዛ ቦታ ላይ ማሰለፍ ክሮሶችን የሚያደርገው እሱ መሆን ነበረበት ብዬ አስብ ነበር። ያንን ስተት ሰርተዋል ብዬ አስባለሁ። ሁለተኛው ማማራ ዳሽ ዌሊ፣ ማማራ ዳሽ ዌሊ የተሻለ ፐርፎርም የሚያደርግ ተጫዋች ነው። ነገር ግን በጣም በሚያሳዝን ሁኔታ ጨዋታውን የጀመረበት ቡድን እንግዲህ ቸልሲ እና ማንቸስተር ዩናይትድ ነው። ጥረቶቹ ይታያሉ። ከኋላ ግን ኳስ ሲመሰርት በጣም በሚያሳዝን ሁኔታ እንደ ከዚህ በፊት እንዳሉት አሊሰን እንደሚሰጠው ሽፋን እየሰጠ አይደለም። አሊሰን በጣም የተሻለ ነው፣ በአየር ላይ ኳሶችን ሲይዝ የቡድኑን በተከላካይ መስመሩንም ሲመራ በጣም ጥሩ ነው። ማማርዳሽቪሊ ኳሶችን ሲያስቀር በጣም ጥሩ የሆኑ እድሎችን ሲያመክን አይተናል። ነገር ግን አሁንም ቡድኑን ከኋላ ሆኑ በመምራት ረገድ የተሻለ ፐርፎርማንስ ላይ ያለው ተጫዋች ነው ብዬ እያየት አይደለም ማማርዳሽቪሊም እዚህ ጋር መወሰን የሚጠበቅባቸው ባቸው ይመስለኛል። አሊሰን ቤከርን በፍጠት መመለስ የሚጠብቁ ይሆናል። ነገር ግን በፍራንክፈርትና በብሬንፎርድ ጨዋታ አሊሰን ቤከር ቋሚ ሆነ የመጀመር እድሉ የለውም ከጉዳት አይመለስም ብለው አርነ ስሎት ተናግሯል። ከዛ ውጭ በሊቨርፑል በኩል እንግዲህ ሌላኛው መነሳት የሚጠበቅበት ኮዲ ጋክፖ ነው አይዛክ ማለት አሁንም እድሎች እየተፈጠሩ አይደለም። አሌክሳንደር ይዛክ ላይ ለመፍረድ እድሎች እየተፈጠሩ አይደለም። ከዛ ውጭ የመጣበት ቡድንና ሊቨርፑል የሚጫወተው ጨዋታ በጣም አስቸጋሪ ሆኖበታል ብዬ አስባለሁ። ሊቨርፑል አምና የነበረው ወይም የሊቨርፑል ከሚታወቅበት አጫዋወት ስታይል ወጧል። በቃ የዘንድሮ ሊቨርፑል ምንድን ነው? አንደኛ በፖሲሽናል ፕሌይ የሚጫወት ቡድን ነው። ኳሱን ይዞ የሚቆይ ቡድን ነው። አሌክሳንደር ኢሳክ በእንደዚህ አይነት ቡድኖች የተጫወተ ተጫዋች አይደለም። አሌክሳንደር ዛክ በኒውካስተር የተጫወተው ፖሴሽን ላይ ሳይሆን በመልሶ ማጥቃት በትራንዚሽን አስፈላጊ ከሆነ ደግሞ ፖሴሽኑ ብዙ ያልዘገይ። አሁን የሊቨርፑል ቡድን ኳሱን በጣም ያዘገዩታል። ቶሎ ፈጣን የሆነ አምና በተለይ የሚደነቁበት የዩርገን ክሎፕ ቡድንማ በቃ በመልሶ ማጥቃት እ ማንም አያቆሙም። ከዛ ውጭ ደግሞ ጌገን ፕሬሲንግ ነበር፣ ኳሶችን መቀማ ቶሎ ቶሎ አይነት ጥረቶች ነበሩ። አርነ ስሎት ቡድኑን እንዲዘገይ ወይም ኳሱን እንዲይዝ አድርጎታል ትንሽ እንዲሁም እንትን ማለት ካልሆነብኝ በስተቀር የአምናውን አርሰናል ይመስላል። አርሰናል አምና አሁንም ዘንድሮም አርሰናል፣ እንዲሁም ደግሞ ፔፕ ጋርዲዮላ ማይክል አርቴታና ፔፕ ጋርዲዮላ፣ ኳሱን እንዲይዙላቸው በኳስ ውስጥ መከላከልና ማጥቃት አጠናክረው እንዲሰሩ ይፈልጋል። ፖዚሽናል ፕሌይም ስህተት አለው እያልኩ አይደለም። ነገር ግን የራሱ አይነት ተጫዋቾችን ይፈልጋል እያንዳንዱ አጨዋወት። አሁን ለመልሶ ማጥቃት የሚሆኑ ተጫዋቾች ሊቨርፑል አለው። ሳላ፣ ጋክፖ፣ አይዛክ በጣም ፈጣን የሆነ መልሶ ማጥቃት አላቸው። ነገር ግን ኳሱን ለመያዝ እና ይዞ መቆየት ላይ የሚቆይ ቡድን ስለሆነ በዚህ የተነሳ ተጠቂ ሲሆን ይታያል ሊቨርፑል ብዬ አስባለሁ ታዲያ ይህ ደግሞ ኳሱን ሮቴት በሚያደርጉበት ጊዜ ኳሱን በሚቆይበት ጊዜ እድሎችን አይፈጥሩም አርሰናል አንዱ እንደዚህ አይነት ችግር እንደነበረበት አይተናል ከዛ ውጭ ሊቨርፑል አሁንም ይህንን ኳሱን ይዞ የሚቆይ ከሆነ ፍሎሪያንት ዌርዝ እድሎችን ለመፍጠር ለአሌክሳንደር ኢሳክ ትክክለኛው ሰው ነው የሚሆነው በአስር ቁጥር መጫወት ያስፈልጋል ያለ አስር ቁጥር ለውጥ ማምጣት አትችልም ስለዚህ ያ በሊቨርፑል በኩል አሳሳቢው ነው የሚነሳ ነው። ወዳድማቻችን ይህ ያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። በጧት በዚህ ሰዓት የምናቀርብላችሁ ፕሮግራም ይቀጥላሉ። ወዳድማቻችን ላይክ፣ ሼር፣ ኮሜንት ሰብስክራይብ አትርሱ። ቻው ቻው።